አንቺም ትክክለኛ ሚስቱ ነሽ። ለልጆቻችን ግዴታ አለብን ሁላችንም ጋይስ። በቃ ወሬቨር በገንዘብ ብትሆኝ፣ ወሬቨር ሪስፖንሲቢሊቲ፣ ሁለቱም ሰው መያዝ አለበት። ታሴት ሁለቱም ሰው ሪስፖንሲቢሊቲ አለበት። እሱም ወቶ ሲሰራ፣ እኔም ወጥቼ ሶስት ቀን እሱ ቆንጆ ቢሆንም ቤት ውስጥ ወጥቼ የአይን ሻወር መውሰድ አለብኝ። ከባሌ ምንድን ነው ያያየውት ነገር የሆነች ነገር ምንድን ነው በዚች አየት ደንገጥ። እሱም ደግሞ ወጣ ብሎ ማየት ይችላል። ታሴት መተያየት መጥፎ ነገር አይደለም፣ ማየት ነው። ጋይስ ወጠሽ ሾፍ ሾፍ ሾፍ አድርገሽ ሶስት ቀንሽን መምጣት የሆነች ሰዓት ሳትፈጅ ለሁለት ሰዓት ለሶስት ሰዓት ደግሞ የምታገኙ ሰው ካለሽ ጓደኞችሽ ጋር ቋጭም ቦጭ ብለሽ እችን አካባቢዋ ጥግ ጥጓን ደርሰሽ መምጣት ይሄ ሌሊቱ ሙሉ እስከሚነጋ ድረስ ከወንድ ጋር ልጅ ስዘሽ እየመጣሽ እኛ ትዳራችን የምትሉ ሴቶች ያነ ትዳር አይደለም። ይሄው ነው። ይሄን ነው ምነግርሽ። ስራችሁን ስነግራችሁ እኔ ባይዘዌ የምናገረው ነገር ይኸውላችሁ። ብዙ ስናገር ስድብ አይኖርም። ትንሽ ነገር ቤት ቤትሽን ሳንኳኳብሽ እምታለቅሽ ሴት አለሽ። ታለቅሻለሽ፣ ይነገርሻል። ታከብሪ አዳነች አበቤ ነው አዳነች አበቤ የምታያትን እንደሷ ከሷ በላይ ነው የምታከብሪ ስነግርሽ አባይልም ንግግር፣ እያንዳንዱ አሜሪካ የምትኖሪ ኢትዮጵያ አገር አቋራጭ ሁሉ ነው የምናገረው። ቁጭ ብዬ ማምዬ የልቤን ነገርሽልኝ ማምዬ፣ ማሚ እንዲያለች ይለኛል ባሌ ማምዬ። ቤትሽን ነው ማንኳኳው ሌሊቱ ሙሉ እያቅራራና ስራ ደርኩ እያለ እንደ ሞርኒንግ ሊነጋ የሚመጣ ባል እኔ እንኳን ልከፍተው ልከፍተው ነው የምልሽ። ሌላ መቀርቀሪያ ቢኖር ቀርቅሬ ነው የምጥልበት የታባቱ ነው። እንደ ሞርኒንግ አሜሪካን ሀገር ቢሰራም እንደ ሞርኒንግ ካፍተር አወር ነው እንዴ የሚመጣው? አይ ላቭ ዩ ካፍተር አወር ነው እንዴ? እኔ እንደዛ በር ከምከፍት መስተዳደሩ የሚቅርብኝ እሱ እኔን ማስተዳደሩ የሚቅርብኝ ብቻ ሲንግል ማምነሽ ተብዬ ብኖር ይሻል። ዳስ እት ወጣ ታቅራራለች። እቺ ጉረኛ ታለቅሳላችሁ። በደንብ ነው ቤትሽን ማንኳኳ ቁጭ ብዬ በደንብ አድርጌ ነቃደንገጥ እንድትይ ነው ማድረግሽ። ህይወትሽ ላይ ይሄን ነው ምነግርሽ። ሪስፖንሲብሊቲ ለባልና ለሚስት ከአንቺ የተሻለ ስራ ካለው ሜቢ የሆነ ነገሩን ትንሽ እንትን ሊል ይችላል። ከዛ ውጭ ሪስፖንሲብሊቲ ምኑን ነው የምትዋሹት? ባልሽ ቢያስተዳድርሽ አስተዳድረኝ ብልሽ ወጥሽ ማቅራራት የለብሽም። ግዴታው ነዋ አምስት ልጅ ይዘሽ ታዲያ ለአምስት ልጅ ቤቢ ሲተር ይክፈል ወይስ ቤት ኪራይና ምግብ ይግዛላቸው? ቤት ውስጥ ትክክለኛው ለምንድን ነው የማታምኑት ጋይስ? ሪያሊቲው እኮ ወይ ነው ጋይስ እንዴ ባሌ እህ ቤት ገዛልኝ፣ ባሌ እህ አስተዳደረኝ፣ ባሌ እህ ይሄንን ነው የምጠቀመው፣ የባሌን ነገር ይሄን ነው የማደርገው። እና ላታደርጊ ነው እንዴ አምስት ስድስት ልጅ ወልደሽ ቤት ውስጥ እኔ ጆኒ እዚህ ጋር ቆጭ ብሎ ሶስት ልጅ አራት ልጅ ኑሮ ቤቱን ቴኬር ቢያደረግ ለእኔ አይደለም ለልጆቹ ነው ያደረገው። ዳምፕ እያደረኩት አይደለም ግዴታ ነው አበቃ። ለአራት ልጅ ወይ ለሶስት ልጅ ቤቢስተር ከምትከፊ የትኛው ነው የሚበልጠው ጋይስ? እንደ ቢግ ዲል ማየት የለብንም። እኔ ዛሬውን ሂዶ ለምን የሰባት ሺህ ብር ዳይመንድ አይገዛልኝ? የመጣቴ ላይ ይገባኛል ነው የምለው እስና ላይ ኤግዛጁሬት የሚሆን ነገር የለውም ጋይስ አምሹር እያየኝ ነው እዚሁ ጋር ቁጭ ብሎ ኤግዛጀሬት የሚሆን ነገር የለም። ለወለዳችሁ ሴቶች ይገባሻል። እንደ ትልቅ ነገር አትዩው። ማዘርስ ዴይ ሲመጣ አንድ የ300 ብር ፖርሳ ሲገዛልሽ ገዛልኝ እኮ ወይ ወይ ወይ እሱ ነው ገዛልኝ ምናምን፣ ለጓደኛሽ ደውልሽ። ለምን እኔ አሁን አሁን ለምን 50 ሺህ ዶላር ገዝቶ 50 ሺህ ዶላር ስፔንድ አድርጎ አይገዛልኝም? ና ቢግ ዲል ጋይስ፣ ይገባናል ነው እኔ የምለው። ለሴቶች እንደ ትልቅ ነገር አትዩት መት አብሮ መኖርን ስላስተዳደረሽ ብቻ የኔ ባል እኮ ያስተዳድረኛል እና ላያስተዳድረሽ ነው ቤት ቁጭ ብሎ እንደ ትልቅ ነገር አትዩ እኔ ስናገር አትወዱም የማትወዱት ምንድን ነው እውነተኛውን ነገር ስለምናገር ትክክለኛ እንደኔ የሆነች ሴት ደግሞ እንትኑ ይገባታል ስለምን እያወራው ለምንድን ነው ላይክ ፖዘቲቭ የማታዩት ነጌቲቭ ለምን ታስቢያለሽ ትክክልና ታቲ ባሎቻችሁ ሲሰሩ ሰሳት አለው ሰሳት አለው እኔ ባኔም ሌሊቱን በሙሉ አላሰራም። ለምን ሳይከፍል አይቀርም ቢሉን፣ ሌሊቱ ሙሉ እንደ ጅብ ሲሰራ ነው ወይስ ሌላ ነገር ሲያደርግ ነው? ቆይቶ የሚመጣብኝ ቤት ውስጥ ዘጠኝ ሰዓትና አስር ሰዓት እንደ ሞርኒንግ የሚመጣ አልከፍትም እኔ ቤቱን። ጋይስ፣ ለዛ ለዛ ዝምዬ ሲንግል ማምነች ተብዬ የበቃመጠ ሆ የሚሻለው፣ በቃ ቢጨቀጭቀኝ የለም በር አልከፍትም። ድብድብ ሊመጣ ነዋል ምን አለ ሰዎች ሊዝናኑ ይችላሉ። የሚዝናኑበት ሊሚት አለው ጋይስ። አሁን ደግሞ በርቶበታል መጠጥ የምናምን ነገር ሊሚት አለው። ሁሉም ነገር ሊሚት አለው። ሰዎች እናንተ ጋር መኖር ከፈለጉ ሊሚት አለው። እኔ አሁን በዚህ ሰዓት፣ ሶሻል ሚዲያውን አጥፍተሽ ድርግም በበይ ምባል ድርግም ነው ምጣፋው። የምሬ ነው የምላችሁ። በቃ ምንም ጥቅምም የለውም። ሰው አንድ ሰው ሌሊቱን ሙሉ እየመጣ ይሄ ነገር አልተመቼኝም፣ ስራውን መቀነስ አለብክ የእውነት እንደዚህ እንድንኖር ከፈለግ ስራ የሌሊት ስራ እኔ እኮ የሌሊት ስራ የሚሰሩ ሴቶችም አሉ ጋይስ። በርሽን የለ ቤትሽን ነው ማንኳኳ። በደንብ አድርጌ ባል እንቅልፉን ይተኛል ሌሊቱን ሙሉ፣ ሚስት ሌሊቱን ሙሉ እቃ ስደረድር ታራለች። ያ ምንድነው ህይወት? ለማሸነፍ የትኛውን ህይወት ነው የምታሸነፉት ጋይስ? ባል ሚስት፣ ጠዋት ተነስታ ሂዳ ሰርታ፣ ባል ተመልሶ መጦ እንደ ወንድ ልጅ አምሽቶ ሲመጣ ደስ ይላል። እንደው እስከ ቴን እስከ ኢለቨን ኦኬ። አንዳንድ ሰዎች ሌት ሊሆኑ ይችላሉ፣ አንቲል ሚርናይት ጋይስ ትዌልቭ ኦክሎክ ምናምን። ሌሊቱን ሙሉ ሴቶቹ እቃ ሲደረድሩ ያድራሉ። ባልዬ ማርዬ አልጋ ላይ እኔ መሰለ መዝቦልዳለ ፈሱን ሲፈሳ ያድራል። ፈሱን ሲፈሳ ሰባት ቀን ባላችሁን አታሰሩ አንቺ ማነሽ እንዲህ ብለሽ ምት፣ እሱን የሆነ ሰዓት ታስታውሰኛለች። ሰባት ቀን አትስሩ፣ ባሎቻችሁ ሌሊቱ ሙሉ አምሽቶ ሲመጡ ሺሻ ቤት ተጥዶ ጫቱን እየቀረተፈ እየመጣ አንዳንድ ሰው ኢንጆይ ሊያደረገው ይችላል። መቃም መጥፎ ነገር አይደለም። ሌሊቱ ሙሉ ጫቱን ሲያመነጅግ እያለ ሺሻውን ሲነፋ ሁሉ ሌሊቱ ሙሉ እንደ ጅብ እንዴት እንዳ እንዴትም አያውቁም በቤት እስኪደርስ። ልክ እንደነዚህ አይነት ወንዶች ትዳራለን ብላችሁ ለማውራት አትችሉም። እኔን ጀጅ ማድረግም አትችሉ ጋይስ። ጥሩ ትዳር ያላቸው ባላቸውን ሚስታቸውን ሪስፔክት አድርገው ምናምን የሚኖሩ ሊኖሩ ይችላሉ። ጉድ ላክ። እንደነዚህ አይነት ሰዎች ሊኖሩ ይችላሉ አሉ። ሁሉም እንደዛ አይደለም። ግጭት ይኖራል ይኖራል፣ ኖርማል ነው። ግን አንዳንድ ሰው ዝም ብሎ ባላላት ለመባል ወይ ደግሞ ባልየው ሚስትየዋ ጋር ሌላ ቦታ ሲሄዱም ተገናኝተዋል ወይ ተለያይቱ ምናምን። ስንት ሰው ተለያይቱ የተገናኘ ሰው አለ ነቲንግ ነቲንግ ኒውስ ጋይስ፣ በዚህ ዓለም ላይ አዲስ ነገር የለም። ሰዎች ይሞታሉ ይኖራሉ፣ ገንዘብ ይሄዳል ይመጣል። ግን የትኛው ነው ደስታ ይሰጣችሁ እናንተ። እኔ የህዝብ ልጅ አይደለሁ፣ ህዝብ ሊከራከርብኝ አይገባም። ጆኒ ህዝብ ልጅ አይደለም፣ ህዝብ ሊከራከርለት አይገባም። ስለ ፖለቲካ ላወራው ስለ ብሔር አይደለም እየተሳደብኩ ያለሁት፣ ስለ ቤተ ክርስቲያን አይደለም እየተሳደብኩ ያንዱን እምነት እየጣልኩ አይደለም። እኔ ያወራሁት ስለ ግል ህይወቴ ነው። የግል ህይወቴ ደግሞ ተጠያቂ ማን ነው? አንድ እኔ ነኝ፣ ሁለት እሱ ነው። እኔ እና እሱ ብቻ ነው። ዳሴት የእናንተ ጥሩ ከሆነ ጉርላክ የእኔንም ዳምፕ ማድረግ ከፈለጋችሁ ዩ ካን ዌትኤቨር ዩ ዋንት ጋይስ። ግን እኔ ለሬ የተስማማኝን ነገር ነው የማደርገው። ጥሩ ልብ ያለው ሰው ውሽ ያረጋል። እስና በውስጥ ለኪድስ ምናምን አይደለም። አንዳንድ ሰው ካፕሉ ናችሁ፣ ሲያዩአችሁ ወይኔ ደስ ሲሉ እንደዚህ ኮ ሰላም ቢፈጥሩ ደስ ይለናል ብሎ ጥሩ ጥሩ ልብ ያላቸው ሰዎች አሉ። አንዳንድ ሰው ደግሞ ለምን ነቁ ብሎ እራሱ በህይወት ለምን ኖሩ ብሎ ደግሞ የሚናደድባችሁ ሰዎች አሉ። ሁሌ ሰዎች ጥርሳቸውን ነው የሚሰጧችሁ፣ ደስተኛ አይደሉም ጋይስ እመኝ። ሁሌ ሰዎች ደስተኛ የሚሆኑት እናንተ ያልሆነ ቦታ ላይ ወርቃችሁ ሲያዩችሁ ብቻ ነው። የራሳችሁን እንደ ስፔሻል የምታዩ ሰዎች አይደላችሁም። እኔ የራሴን እንደ ስፔሻል አላየውም። አንድ ቀን ስለ ጆኒ ጥሩ ነገር አውርቼ አይታችሁኝ ታውቃላችሁ? ጥሩ ነገር ሳይኖረው ቀርቶ እኮ አይደለም ግን ሜቢ ከጥሩ መጥፎ ያበልጣል፣ ከመጥፎ ደግሞ ጥሩ ሊያመዝን ይችላል። ወሬበር ማውራት አይጠበቅብኝም ነው በቃ፣ አንቺ የምትኖሪው ኑሮ ፊትሽ መናገር አለበት። ኑሮሽ ራሱ ይናገራል ምን አይነት ህይወት እንደምትኖሪ ባይዘው። እኛ ሴቶች ደስ ብሎን ስንኖርና ሲከፋን፣ ነገርኩሽ እኮ ጆኒ ላይ አታይም፣ አይደለም ዛሬ ትናንት አታይም። የተጣመመ ጫማ ወይ የተቀደደ ቲሸርት አታይም ጆኒ ላይ። እዚህ የዞረበት ነው ጠቅላላ ያለ የተጣመመ ጫማ ለብሶ ሸርፈን ሸርፈን እንዲያውም እድሜ ለእኔ ነቅተዋል አሁን ወንዶቹ ፀጉር ቤት ሲሄድም አዳዲስ ጫማ አዳዲስ ቲሸርት አዳዲስ ኮፍያ ምናምን ዝንጥንጥ ብሎ ነው ማያቸው እዚያውን ነቅተዋል ወንዶቹ አንዳንድ እኮ ታኝኮ የተጣለ ማስቲካ እኮ ነው የሚመስል ጫማው ሲሊፐር ጫማ ምን ያህል ብትሄዱበት ነው እልቅ የሚል ይሄ እንኳን ከገዛሁት እኔ ስንት አመቱ ነው ይሄው አዲስ እንደሆነ ነው ያለው አሁን ወንዱም ንቅት ብሏል። ሴቶችም ጎበዞች። ያው እኛ ሴቶች ወንዶችን ማሳመር ደስ ይለናል። እንገዛለን ለወንዶች እኮ በጣም ነው እኛ የራሳችን ወንድ እንደው ገብጋባ የሆነ ግሪድ የሆነች ሴት ካልሆነች በስተቀር ወንዶችን ማዘነጥ ደስ ይለናል እኛ ሴቶች፣ እንጂ እኔ ኔ ከምዘነጥ እሱ ዝነጥነጥ ብሎ ሳይሆኑ ይልክ ግድ ደግሞ ነጭ ቲሸርት እና። ጫማም አሁን ሳይ እኔ ጫማ አዳዲስ ጫማ ነው ማለት በየቦታው በየመንገዱ ሳይ በየመንገዱ ሳይ ወንዱ ሁሉ ዝንጥልጥ አበሻው በአበሻ ሰፈር እዚህ ጠቅላላ ቁጭ ብሎ የሚያየኝ ነው። ዊማም ያውንማ ጫማችን፣ እኔ ራሱ ሶስት የተጣመመ ጫማ ነበረኝ እሱን አውጥቼ ነው የጣልኩት ይለኛል። በቃ ምንድን ነው ያንን አንዳንዴ ከፖዘቲቭ ካሰብን እኮ ህይወታችን ምን ያህል ነው የምንኖረው ለምንለብሰው ጫማ ዝዝዝ። አሜሪካ አሜሪካ ቢሆንም በነፃ አይመጣም ጫማ ልብስ በነፃ አይመጣም። ኤኒቲንግ ገዝተ ነው ነው ጋይስ ኤኒቲንግ ፉድ ስታምፕ ስትቀበል እንኳን የለለ የለለሽን ሴኩሪቲሽን የሆነ እንትንሽን ይሄ ምናምንሽን ኮተታ ኮተት ኢንፎርሜሽን እሽን ሄደ ስድስት ጊዜ አቀብለሽ ወይ ባልሽ ላይ ባልሽ ላይ ወልደሽ ባልሽን ገለሽ ልጆች የላቸውም ከሌላ ነው የወለድኩት አላወቅሁትም ምናምን ብለሽ ኢንፎርሜሽን እሽ ነው፣ ፉድ ስታምፕ እንኳን የምትቀበል። እዚህ ሀገር ነቲንግ ፍሪ ፍሪ የለም። ፍሪ ነው ብላችሁ የምታስቡ ሰዎች ዲፔንድ እንደ ስቴቱ ሎ ኢንካም ሃውስ ምናምን ሊኖር ይችላል እንጂ ፍሬ የለም። ከአንዱ ሰው ኮ ተቆርጦ እኮ ነው ሶሻል ሴኩሪቲው ላይ ተቆርጦ ነው። ለአንደኛዋ ልጅ ስታሳድግ ሲንግል ማም ለሆነችው የሚሰጣት እኮ ከአንደኛው በጣም ከሚሰራ ሰው ተቆርጦ እኮ ነው ለዝችኛዋ የሚሰጣት። የትኛውን ነው ፍሪ የምትሉት ጋይስ? እና አንዳንዴ ሲነገራችሁ። ለየትኛው ህይወት ነው የተጣመመ ጫማ የምትለብሺው? ለየትኛው ህይወት ነው ራስሽ ላይ ኢንቨስት ማታደረግ ኢንቨስት ማታደረገው በቃ ሁሉንም ህይወታችን እንዴት እንደሆነ በሂደት ብናየው ይሻላል። በኋላ ባላችን ማስተያየው ማስተያየታችን አይቀርም ጋይስ፣ ምን ምን ላይ እንዳለን እያንዳንዳችን መተያየታችን አይቀርም። ባልሽን እንክት አድርግሽ ቅጣል እንዳረግ ሹማየም ጋቢናውን ሳይሆኑ ፊት ፊቱ ላይ ይችል እርድብን ብሎ ጭስስ ብሎ ቁስስስስ ያለ ሰው ከሆነ አቃጥለሽ ደፍተሽዋል። አቃጥለሽ ደፍተሽዋል። ጆኒ ማን፣ ገና ሶስት ቀን ሲያድር እኮ ነው እዚህ ቤት ብልድ ድርግም ወዙ እንጠገብ በሚል እኮ ወዙ ጠገብ በሚል እኮ ገና በሩ ከብቼ ሳስገባው እናቱ ቤት የገባ ነው የሚመስለው። ጆኒ እንግዲህ የእናት ቤት ስትገቡ ደስ ነው የሚላለ። እናቱ ቤት የገባ ነው የሚመስለው። የምሬን እኮ ነው የምላችሁ ሰው ሰው የሚወደውን ሰው መንከባከብ፣ እንደኔ የሚንከባከብ የለም ጋይስ። መንከባከብ ስልሽ ቤቢዬ፣ ሆድጊ፣ ፒቲቲ ማለቃቀስ ማፎነድ አይደለም። ወንድ ልጅ የሚገባውን ነገር ትሰጫዋለሽ። ቤት ውስጥ ዳሴ ሰርተሽ ስላቀረብሽ ሰርቶ ማቅረብ እኮ ምንድን ነው? ምግብ ምናምን ይላሉ ያ እናንተ በምታዩበት ወይ ነው ሚኒንጉን የምትሰጡት፣ ጋይስ። ባለሽን እኮ ስላከበርሽ ነው ምግብ ምሰሪለት እኮ ልጆችሽን ስለምትወጅ እኮ ነው። ድስት ላይ ተጠደሽ ምቱኝ። ወንዱ የጠፋው ሰርቶ የሚያቀርብለት አይደል? እንደ ጠፋ ወንዱ እኮ የጠፋው እኮ ሰርቶ የሚያቀርብለት እኮ ነው የጠፋው ወንዱ። ምኗን ወመኔ እንዳጋጠመኝ እንደው ራፍርት ብላ በአጋጣሚ ሲሄድ ነው ዴት ያረኳት የሆንች ደፍታ ልጥለኝ ነ ላ የዘር ጃኬቱን ለብሶ እንዴ። ሰርቶ የሚያቀርብ እኮ ነው የጠፋው። አሁን እንደዚህ እያንኮሸኮሸ እነማን ናችሁ እንደዚህ እያንኮሸኮሻችሁ ያላችሁት? እኛንን እናንተ ናችሁ ነው አሁን አንቺን ሳወራሽ እኔ ስራ እየሰራው ነው ማወራሽ። ዝም ብዬ ታይሜን አላባክንም። ወድርሽም ጠላሽን እመኝ። በዚሽ ደግሞ ጠገብ ያለ ችሁሽማ ምግብ ይሰራል። በዚህ እየተሟሸ ነው ገና፣ ጠገብ ያለ ወዙ፣ ወዙ ጠገብ ያለ እንደውም በዚህ ነው መቀበለውኔ። ጥቅጥቅ ያለ ሽሮ ሰርቼ በዚች ሽሮ በአዲስ ድስት ነው። እንዲያውም አዲስ ድስት እየተገዛልህ እየተማሸልህ ነው በሉት። መቼስ እናንተ የተረገማችሁ እኮ ናችሁ። ደብዬ ሰው ቡጋሬ መኪና ገዛልኝ ይላል። እኔ አዲስ ድስት ሰርቼ ነው ማቀርብለት። የገንፎ ድስት ይውጣ፣ የሽሮ ድስት ይግባ ይላል። እዚህ ቤት የገባ እኮ እናቱ ቤት እንደገባ ይቁጠረው። ደሞ እናቱ ቤት እንደገባ እኮ ነው መቁጠር ያለብን። ጆኒ ገና በሩን ስከፍትለት ነው ወዙ ጠገበብ ነው ያየሁት። እንትና ተመችተኛለች፣ ሊያ እኔ እና ጆኒ እየሳቅንበት ነበር። ባይዘወ ሊያ ክዊ ሊያ ተመችታኛለች። እንደዚህ አይነት ኮሜዲ የሆነ ሰው ነው እኔ የምፈልግ። ይሄ ኔጌቲቭ ኢነርጂ ያለው ሰው አልፈልግም እኔ። ዶን ኮምፔር ዩርሰልፍ ከማሜ ጋ ዶን ኮምፔር። እኔ ኮምፔር አላረግም እራሴን ከማንም ጋ የሚያስደስተኝን ነገር ነው ማረገው እና የልጆቼና አባት ላልወድ ነው ድሮስ። ሹምሽረት ጊዜው የሹምሽረት ነው። ባሎ መታቀብ ነው። እንደ መንግስት መሻር ነው። ይሄን ድም መሻር ነው። ሹም ሽረት ስሜ ሹም ሽረት ባንዴ ጸጉር